የእኔ ውዶች ስልክ የማዳሙ ቀመሞችዬ ቅድም ገባው ወጡ አልተመቸኝም። የማዳም ቅመሞችዬ ውዶችዬ፣ ውድ ኢትዮጵያ፣ ሕዝብ ኢትዮጵያ፣ የሀገሬ ልጆች ሁላችሁ እንዴት አመሻችሁ? ቅድም ገባው አልተመቸኝም ወጣው መቀኛ ያምጣባችሁ ተጠሮ ሄድኩኝ አሁን መጣው ማለት ነው። እና እንዴት ናችሁ? ደህና ናችሁ? ሊወይ እየበለው ነው። ማሩ ገባ ገባ በሉ፣ ገባ ገባ ገባ ገባ በሉ፣ ልጅቼ አወዳችኋለሁ። ሆነ አይ ላቭ ዩ ሶ ማች ሶ ማች ውድ የማዳም ቅመሞች፣ ውድ ኢትዮጵያ ልጆች፣ ገባ ገባ በሉ ላይክ ከላይ ላይክ የምትሏን እየነካችሁ ውሃ ጠጡ። እኔ ውድጄ አይደለም ለምትጡ፣ አሞኝ ነበር ለጥፍላችኋለሁ። እሺ ለጥፍላችኋለሁ፣ አሳያችኋለሁ ውሃ የምጠጣው ውድጄ አይደለም። ግድ ነው። ግድ ስለሆነ ነው ነው። ገባ ገባ በሉ። እንጫወታለን ዛሬ ምናውራው ነገር አለ። ገባ ገባ በሉ እና ገባ ገባ በሉ። የምናውራው ነገር አለ። የምንወያየውም ነገር አለ። የምናውራውም ነገር አለ። የምንመካከረው ነገር አለ። ብቻ እናንተ ገባ ገባ በሉ። ላይክ አድርጉ። ሄለው ሰላም ሰላም፣ ሀይ ሀይ፣ ሐዋርያው ገባ ገባ በሉ። ውዶቼ ዛሬ የምናወራው ነገር አለ፣ የምንጠያየቀው ነገር አለ፣ የምናወራው ነገር አለ። ገባ ገባ በሉ። ውሃ ቶሎ ቶሎ ነው የምጠጣው፣ ምክንያቱም አሞኝ ነበር። እዚህ ላይ መለጠፍ መለጠፍ ይቻላል ይቻላል፣ አቅም ግን እኔ ፎቶ አንስቼዋለሁ፣ እንደውም ቲክቶክ ላይ አለ፣ ከፈለጋችሁ ለቅላችኋለሁ። ደም ነው ያሸናኝ

ከላይ ከላይ አለል የሀገር የልጆች ሁላችሁ ኤቭሪቲንግ ብለዋል በእንግሊዝኛ ሲሉ ሰምቼ ነው እንዳታይቱ እንቀጥላለሁ። እና እንዴት ናችሁ? ሰላም ናችሁ ወይ? አለን፣ እኔ አለሁ። እግዚአብሔር ይመስገን፣ ደህና ነኝ፣ ደህና ነኝ፣ ደህና ነኝ፣ ደህና ነኝ፣ ደህና ነኝ። ዛሬ ሁለቴ ነው ያቋረጥኩት፣ እየገባው ማለት ነው ልክ ስጀምር ይመጡ ይመጡና ይጠሩኛል። ልክ ስጀምር ይመጡ ይመጡና ይጠሩኛል። አሁንም ሳወራ እንዳይመጡ እየተሳቀኩ ነው ማውራው ማለት ነው። በነገራችን ላይ ስራ አለኝ። ስራ እየሰሩ ነው ማውራችሁ። ሺ ግን ገባ ገባ በሉ። ዛሬ የምናወራው በጣም ትኩስ ትኩስ ነው እንደ አዎ መሰለኝ መሰለኝ። ልትሰሙትም ትችላላችሁ። ከዛ በፊት ብቻ አላቅም እኔ ግን የሰሙት ዛሬ ነው። የሰሙት ዛሬ ነው። ስለዚህ እሱን ነገር ለእናንተ ግዴታ ማድረስ አለብኝ። ግን እኔ የሰሙት ዛሬ ነው፣ ስለዚህ አደርሳችኋለሁ። ገባ ገባ በሉ። እሺ የማዳም ቅመሞች ወዳችኋለሁ፣ ሁላችሁ ነው። በአውሮፓም ያላችሁ በሀገር ውስጥም ያላችሁ ሁላችሁ እህቶቼ፣ ወንድሞቼ፣ እናት አባቶቼ፣ ሁላችሁም ከኔ በላይም ከኔ በታችም ላላችሁት ማለት ነው። ገባ ገባ በሉና እናወራለን ድርከስ እናደርግበታለን። ድርከስ አይ ቅድስት እንግልዘኛ ድርከስ እናደርጋለን። ድርከስ አይ ቺ እንግልዘኛ። እንደው እንደው እኮ ግን እናወራበታለን ነው ባጭሩ፣ እናወራለን። ትኩስ ወሬ አለ ግን ብቻዬን አላወራም። ገባ ገባ በሉልኝ አወራለሁ። ጋብዙ፣ ሼር አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ገባ ገባ በሉ ቢያንስ ያንን ወሬ ለነግራችሁ ከፈለጋችሁ ሀያ ሰው እዚህ ላይ መቀመጥ አለበት። እንደ በትንሹ በትንሹ ያለ ብልዛ እኔ ዝም ብዬ እንደ ማውራት ነው የምቆጥረው ስለዚህ ገባገባ በሉ። የምነግራችሁ ነገር አለ ብዬ ነግሬያችኋለሁ፣ ነግራችኋለሁ። ለእናንተ ብቻ አይደለም ለእኔ እኔንም ያማከለ ነው። ሁላችንንም ያማከለ ነገር ነው። ማረው ያማከለ ስል ምክሩና ጥንቃቄው ነው። እኛን ያማከለ ተግባሩ እኛን ላያማከል ይችላል። ያው ፍጹም ሰው የለም እንግዲህ፣ የሚሳሳትም ሰው ይኖራል። ያ ስህተት ግን እንዳይደገም ለማድረግ እንወያይበታለን ነው። ንጥረ ሀሳቡ ይሄ ነው እና ገባ ገባ በሉ

ገባ ገባ በሉ፣ እንደነገርኳችሁ እንደነገርኳችሁ የምናወራው ነገር አለ። ገባ ገባ በሉ ደግሞ ምን መሰለኝ፣ አግቡ ያባ ገባ በ የምናወራው ነገር አለ አለ። ማነው ቦታም ቀይረኝ ስንዱ ቦታ ትቀይርኛለች። ማሬ ጨራሽ በመሀል ሌላ ቦታ ነበርኩኝ እና እናንተ የዘጋው መስሎኝ ሳልዘጋ ነው ወደ እናንተ የመጣሁት። በፈጣሪ ሳይሆን ሌላ የምሰራው ስራ ነበረኝ እንዴት ላይ እና ለካው ደስ መጣ። ያንን ሳልዘጋ ቦታ ቀየሩን ሲባል ነው የደነገጥኩት።

ገባ በሉ ወዶቼ፣ በደቼ ገባ በሉ፣ ገባ በሉ። እኔ ግርም የምትሉኝ ነገር ግቡ ስትባሉ የምትወጡት ነገር ምንድን ነው? ግቡ ስትባሉ የምትወጡት፣ እውነት ታናድዳላችሁ አንዳንዴ። እኔ እናንተ ላይ መናደድ አልፈልግም፣ ግን ታናድዱኛላችሁ። ግቡ ስላችሁ ትወጣላችሁ፣ እንደው ዝም ስል ዝም ስላችሁ ትገቡ ልክ ግቡ ላይክ አድርጉ ውዶቼ። ይስላችሁ ጥላችሁኝ የኛ ውድሽ አደለንም ነው መሰለኝ። ሹልክ ሹልክ አላሳዝናችሁ። አሳድጉኝ እኛ ማዳም ቅመሞች እኛ እኛ ማዳም ቅመሞች እርስ በእርስ ካልተደጋገፍን እንዴት ነው የምናድገው? የእውነት እኔ አንድ ቪዲዮ ላይ ገብቼ ላይክ ሳራረግ ኮሜንት ሳራረግ ቤቱን እንትን ሳልል አልወጣም፣ አልወጣም። ምክንያቱም ለምን ገባው? መጀመሪያ ላይ ነው የገባት። ያን ሰው እኔ ነኝ ማሳደግ ያለብኝ። ስለዚህ ግዴታ ከገባው ላይክ አረጋለሁ፣ ኮሜንት አረጋለሁ፣ ሰብስክራይብ አረጋለሁ፣ ሼር አድርጌ እወጣለሁ። አሏሻችሁም፣ አብዛኛውን ጊዜ ሼር አራረግ ግን አንዳንዴ ያደርጋል። የገቡበት ቤት ውስጥ ግን ሰብስክራይብ ላይክ ኮሜንት ሳራረግ ወጥቼ አላቅም። እና የተወሰነ ደግሞ ቪዲዮ ነው ያለው። አዳምጣለሁ። መልዕክቱ ምንድን ነው ላለው እናንተስ ግብት ውጥት፣ እኔ ማን እኔ ማን ነኝ እናንተ እርስ በእኛ እርስ በርስ ካልተደጋገፈን እንዴት ነው የምናድገው? የእውነቴን እኮ ነው። ለምንድን ነው ግብት ውጥት፣ ግብት ውጥት የምትሉት? ልክ እንትን ምንድን ነው ከውጪ ሌባና ፖሊስ አሯርጦ የመጣ ይመስል ትርምስምስምስ ስትሉና ትወጣላችሁ። ጥሩ አይደለም። እውነት እውነት ጥሩ አይደለም። እኛን መደጋገፍ ያለብን እውነት ለመናገር ማለት ነው። ወይስ እናንተ እንድትደግፉኝ ምን አይነት ሰው ሆኜ መምጣት አለብኝ? ወይስ እናንተ እንድትደግፉኝ ከፌመስ ጋር መምጣት አለብኝ? ኖ። እናንተ እንድትደግፉኝ እኔ ባለውበት ቦታ ላይ ነው እናንተ ጋር መምጣት ያለብኝ። ግዴታ አንድ ታዋቂ ሰው ጋር መምጣት የለብኝም። በቃ እኔ ማዳም ቅመምነኝ ያ ብቻ። በዛ በመጣሁበት ተቀበሉ፣ እውነት ተቀበሉ። በጣም ተሰምቶኝ ነው መናገራችሁ ቪዲዮ ለቃለ አታዩም፣ ላይክ አታረጉም፣ ኮሜንት አሰጡም፣ ሰብስክራይብ አታረጉም። ለምን ሀይ? ለምን ለምን እኛ እኔ እናንተን መደገፍ አለብኝ? እናንተ እኔን መደገፍ አለባችሁ። እንዴት ስለወራ፣ እሺ እንዴት እንዴት እኔ እኔ ወደ ሀሳቤ እንዴት ልግባና ከናንተ ጋር ዲስካስ ወይ ማውራት የፈለኩትን ነገር እንዴት ላውራ? ምክንያቱም እናንተ አይት ብቅ ጥልቅ ውጥት ስለምትሉብኝ ማለት ነው። ለምን እኔ እዚህ ጋር እናንተ ጋር ስመጣ እኮ ጊዜ ገባችሁ፣ እናንተ ታያላችሁ ብዬ እናንተ ታግዙኝ ያላችሁ ብዬ ነው። ስለዚህ ልታግዙኝ ይገባል። እውነት ክፍት ነው የሚለኝ እንዴ? ለምን እኔ ማንንም ሊቭም ላይ ስገባ እንትናቸውንም አይቼ ስወጣ ይ እንጃ። የእኔ ቢፈለግ ኮሜንት ላይ የሌለውበት ቦታ ያለ አይመስለኝም። እንደዚህ አነጣጠሪ እንትን ባልልም በቃ ብቻ የደረስኩበት ላይ ግን እንትን ብዬ ነው። እናንተ ግን ስም እንኳን ሌላ ሌላ እንደዚህ ቁጭ ብዬ እየመጣችሁ አንዴ ዝው ትሉና ጥፍት ስትሉ ነት ደነግጣለሁ። ገና መሰሙ መቼኔን የሆነ ነገር አዳመጡት ብዬ ራሴን እጠይቃለሁ ማለት ነው እና ተናገርሽን እንዳትሉ ነት በጣም ስለተከፋው ባችሁ ነው። ማንኛውም የማዳም ቅመም ዩቲዩብ ትጠቀማለች። አንዳንድ በጣም ክፎች ጋር የተቀመጠች ካልሆነች እውነት፣ ክፎች ጋር የተቀመጠች ካልሆነች ሁሉም ተጠቃሚ ናቸው። ሁሉም የማዳም ቅመሞች ተጠቃሚ ናቸው። በጣም ድሮ ነበር። ድሮ ቤይሩት ዱባይ ሰርቻለሁ። ድሮ ጭቆናለ እኔ ቤይሩት ላይ ስልክ አልነበረኝም። ችግር አለ። ገባችሁ? እኔ ብዙ ነገር አይቻለሁ፣ ግን አሁን ላይ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አንዳንድ ክፉ ቤት ካልገጠማችሁ በስተቀር ስልክ አለ፣ ትጠቀማላችሁ፣ ዩቱብ አላችሁ፣ ቲክቶክ አላችሁ፣ ሁሉም ነገር አላችሁ የማዳም ቅመሞች። ስለዚህ ያ ስልክ የያዝ ነው ለምንድን ነው? አንድ ልንማርበት ነው። ከተማርን ደግሞ ያስተማረንን ሰው ማሳደግ አለብን። ባያስተምረን ደግሞ እንዲያስተምረን ንጥረ ሀሳብ መስጠት አለብን። ስልኩ ለምንድናዝ ስለዚህ ልንደጋገፍ ይገባል። ምንድን ነው ሀሳቧ? ሀሳቡ ምንድን ነው? ምንድን ነው ወደ እኔ ሊያስተላልፍ የፈለገው? ማዳመጥ እኮ ችግር የለውም። የሰው ልጅ እኮ ከማዳመጥ ነው ብዙ ነገሮች የሚያገኘው እ ብሎ ከመስማትና ከማዳመጥ ማለት ነው። ካላዳመጣችሁኝ ግን እንዴት ታውቃላችሁ? እሺ እንዴትስ ነው ትወዱኛላችሁ? እንዴትስ ነው የእኔ ቤተሰብ ልትሆኑ የምትችሉት ነው። እናንተ የኔ የኔ እንትን ላይ ለመግባት እኔ ከአንድ ፌመስ ጋር መምጣት አለብኝ ነው? አይሆንም። እኔ ቢሆን ደስ ይለኝ ነበር ግን እኔ ያለት ሰው ቤት ነው ያሉት እናንተ መጡ ብዬ ከማንጋር ሊሄድ እሺ፣ ኔ ውድ ማንጋር ሊሄድ እዚ የለም እኔ እንግዲህ ያለው ይሄ ነው፣ በቃ የመጡትም ከዚህ ከስራዬ ጋር ነው። እና ልታዩ፣ ላይክ ልታደርጉ፣ ኮሜንት ልሰጡኝ፣ ሰብስክራይቡ ልታደርጉኝ ይገባል። እኔም እንደዛው እናንተ በነገራችን እናንተን እንደዛ ስል እኔ ስለማደርግ ነው። ማድረግም ስላለብኝ ስለማቀኝ ነው ይገባችሁ። ዛሬ ነው አሁን አዲስ ጀማሪ ነው። በርግጥ ሳልጀምር በፊት ግን እኔ ለነዘውችሁ አገሳለሁ ማለት ምን ችግር አለ? እጄ ነው የሚነካው። እሰማለሁ እጄ ነው የሚነካው። እግዚአብሔር እንምላችሁ ደስ ያላለኝ ነገር ካለ፣ ውስጤ ጥያቄ ፈጠረልኝ ካለ በኮሜንት ታሳውቅ፣ ይወጣለሁ ምን ችግር አለ? ስልኩን እያየሁት አይደለም። እናንተም እንደዚህ አድርጉ። በቃ ይሁ ደስ ያላላችሁም ኮሜንት አስተካኪ ከሆነ ኮሜንት ተወደዳችሁት፣ ላይክ አሁን። ዛሬ እኔ ለእናንተ ማውራት የፈለኩት ነገር ነበር፣ እንማማርበታለን ያልኩት ነገር ነበር። ግን አሁኑ አንድ ሰው የለም፣ አንድ ሰው አንድ የለም። እግዚአብሔር ይስጠው ወይ ይስጣት። እኔማ እንደሆነ አላቅም። አንድ ላይክ ሰተውኝ ወጥተዋል። ከዛ ውጭ ምንም ነገር የለም። እውነት እኔ በፊት እውነት እኔ ዩቱቤን ስከፍት እናንተን ተማመኝ የሚከፈት በተለይ የአረብ ሀገር ሴቶችን ተማም ያውቃሉ። ህመማችንን በደንብ ያውቃሉ። ድካማችንን በደንብ ያውቃሉ። ጭንቀታችንን በደንብ ያውቃሉ። እና ከመሀላቸው አንድ ሰው ልነሳ ሲል እነሱ ያሳድጋሉ ብዬ ስለማስብ ነው። ምክንያቱም እኔ እንደዛ ነው ሀሳቤ አንድ የማዳም ቅመም ቦታ ስሰራ ውስጥ ያለው እርካታ እኔን ማቀ በጣም ነው ደስ የሚለኝ። ሆን እኔ የተሳተፍክ ያለ የሚሰማኝ። ምክንያቱም አንድ ሰው እያመለጠ ነው ቢሆን ሁላችንም ቢሆን ደስ ይለኛል። ግን ያ ደግሞ ሰዓቱ ደርሶ ያመለጠ ሰው ደስ ይለኛል። እውነት ነው የምላችሁ። እናንተም እንደዛ ሆኑ ናችሁም። ግን አስተውሉ። የኛ ችግር ያለማዳመጥና ያለማስተዋል ነው። ሌላ ችግር የለብንም። እና እናዳምጥ፣ እናስተውል። ዛሬ ለፈለፍኩባቸው ያው ስለተሰማኝ ነው ውስጥ ያለውን ነገር ደግሞ ማውራት አለብኝ። ምክንያቱም እኛ እርስ በርስ ካልተደጋገፍን ማንም መቶ ሊረግፈን አይችልም። እኛንና ራሳችን እርስ በርስ የምናሳድገው ከዛ በኋላ ነው ትላልቆቹ ጋር ሊደርስልን የሚችለው ወይ ደግሞ እዛ ቦታ ላይ የምንቀመጠው። ይሄን ልላችሁ ነው። እንዳትቀየሙን፣ እውነት አትቀየሙን። ከጠፎው በኮሜንት አሳውቁኝ። ግን ላይ አድርጉልኝ ቪዲዮዬን ገብታችሁ አዳምጡት። በቃ እናንተ አዳምጡልኝ። እናንተ ካዳመጣችሁ ችግር የለውም። አዳምጡ፣ ግቡ፣ አዳምጡ፣ እዩ። እውነት አዳምጡ፣ እዩ። ማዳመጥ ምን ችግር አለው? ገብታችሁ አዳምጡ። በተረፈ በተረፈ ካጠፋሁ እና እየገባችሁ አስተያየት ሰጡ ከጠፋሁ በጣም ይቅርታ፣ ከታ ግን ጥፋት አይመስለኝም ትክክለኛውን ነገር ነው የተናገርኩት። እውነት ገብታችሁ ይሁ ላይ ካርጉ፣ ገብታችሁ ይሁ። ቲሸርቴ ደሞ ይሮጣል እኔ ሙቀት ስለሆነ ነው፣ በዩኒፎርም ላይ ነው የደረግኩት። በነገራችን ላይ ማለት ከስር ዩኒፎርም ነው ትለይ እንትን ያለ እና እርስ በርስ እንደጋገፍ እውነት እንደጋገፍ። እኛ እርስ በርስ ካልተደጋገፍም ተደጋገፍን ወይ ደግሞ እኛ እርስ በርስ ምንድን ነው ብለን ሀሳቡን ካልሰማን ሰማን ማንም መቶ መጥቶ ሊያግዘን አይችልም። እና እኔ እንደነገርኳችሁ ነው። ከመሐላችን አንድ የማዳም ቅመም ስትሰራ ሳይ በጣም ደስተኛ መሆነ። ምክንያቱም እሷ መለጠች ብዬ ስለምደሰት እና ስለማምንበት። እና ኮሜንት ስጡ ትክክል ያለውን በሉኝ። ዝም አትበሉ፣ እሺ። እኔ ድሺ በረታለሁ። እና እኛ እርስ በር ስንደጋገፍ ካጠፋው በጣም ይቀርታል። ስለተሰማኝ ነው ምክንያቱም እናንተን ተማምኜ ነው ሲጨመር፣ በቃ ምክንያቱም አውቃለሁ ውስጥ የምን ያህል ደስታ እንዳለን። ስለዚህ እናንተን ተማምኜ ነው ዛሬ እናንተ ዝም ስትሉ ለምን ለምንው ለም ማንኛውም ተለጋብቼ ላይክ ሳላደርግ ኮሜንት ሳላደርግ ሼር ሳላደርግ ሼሩን አብዛኛውን ጊዜ አላደርግም፣ አለዋሻቸውም ኮሜንትና ላይክ ሰብስክራይብ ሳላደርግም ከማንኛውም ቪዲዮ ላይ አልወጣም። ደስ የሚል ከሆነ ደስ ይላል ብዬ እወጣለሁ። ማስተካከልም ውስጥ ይሄ ቢሆን የምልም ጽፍ እወጣለሁ። ተም እንደዚህ አድርጉ ነው። እወዳችኋለሁ ደሞ ይህንን አለች ብላችሁ ጥፍት በሉ። በዛው ደሞ አሁን ዛሬ ደግሞ ልብስ ትኩስ ሊሆ ገባገባ በሉ የምንወያይበት ነገር አለ። ገባገባ በሉ በሉ ውዶቼ፣ ገባ በሉ የምናውራበት ምን የምንወያይበት ነገር አለን? በእርግጥ እናንተ ሰምታችሁን ሊሆን ይችላል። እኔ ግን ዛሬ ነው የሰማሁት። በአንዷ ጋር ደንሽ ከሰውድ ደውል ነገረች እና ያው ስለ ሁኔታው ትንሽ ደንገጥ ስላደረገኝ ነው ለእናንተ ማስተላለፍ የፈለግኩት። ያው ትንሽ ደንገጥ የሆነ ማለት ስሰማው ትንሽ ከበድ ስላለኝ ነው ወደ እናንተ ላስተላልፍ የፈለኩት። ገባ ገባ በሉ እኔም ነግራችኋለሁ። ካልገባችሁ ግን እኔ ዘንብዬ እንዴት ነግራ ገባ እና እንደዚህ ነው። እና እስካሁን ድረስ እንግዲህ ማንም የሚገባለ እንጠብቅ። ምክንያቱም በዚህ ሰዓት እራትም ሊሰጡ ይችላሉ፣ ብዙም አይመችም። ስለዚህ እንጠብቅ። ካሜራችሁ እንትኑ ሰርኩ ቦል ሚስት በጣም ነው የማመሰግነው። እሺ፣ በእርቺ ውዴ ስላልሽኝ በረታልሻለው። እና ውድቼ ይህ አሁን የገባልኝ ሰው የለም፣ ማንም ስለሌለ ሌላ ጊዜ በሰፊው እነግራችኋለሁ። በሰፊው እንጠያየቀለን፣ እንማማርበታለን። አሁን ሰላም እደሩ። የሰላም የጤና ዘመን ይሁንልን። ሀገራችን ዙሮ አሳት ማለው ገነት ያደርግልን።